አክብሮ ታሪኩን አክብሮ የሚኖር ኢንዱስትሪዎችን የሚንከባከብ ማህበረሰብ አለ። እንደ ሰሊጥ፣ አኩሪ አተርና ማሾ የመሳሰሉ የጥራጥሬና የቅባት እህሎች በዙሪያው በከፍተኛ ሁኔታ የሚመረትበት ነው። ቅመማ ቅመሞች ፕሮሰስ አድርጎ ኤክስፖርት ማድረግ ይቻላል። አገልግሎት ዘርፉን ወስደን ካየን ከፍተኛ የሆነ የቱሪዝም ፍሰት ያለበት አካባቢ ነው። ከሰሜን ተራራ፣ አልጣሽ ፓርክ፣ ጎርጎራ ጎንደር አብያተ መንግስትና በዙሪያው ያሉ ቅርሶቻችን ከሀገር ውስጥ እስከ ውጭ ጉብኝት የሚያደርጉበትና እና ከፍተኛ እንቅስቃሴ የሀገር ውስጡም የውጩም እንቅስቃሴ የሚያደርግበት የሚጎበኝበት ምቹ ሁኔታ ነው ስለዚህ ይሄ ለአገልግሎት ዘርፉ ለሰርቪስ ሴክተሩ እጅግ በጣም የተመቸ ኢንቫይሮመንት አለው ጎንደር ትናንትና ዛሬን ያገናኘች የኢንዱስትሪና ኢንቨስትመንት ከተማ። የከተሜነት ታሪኳ በአጼ ፋሲለደስ ንግስና ዘመን የሚጀምረው የጎንደር ከተማ እንደ አውሮፓውያኑ የዘመን አቆጣጠር ከ1624 እስከ 1792 ድረስ የሀገራችን መዲና በመሆን በሀገረ መንግስት ግንባታ አሻር ያላት ከተማ እንደሆነች ታሪክ መሰክር ነው። ጎንደር ከተማ ከ8000 ሄክታር በላይ መሬት ላይ ያረፈች ሲሆን ከባህር ወለል በላይ በአማካኝ 2260 ሜትር ከፍታ ላይ ትገኛለች። የአየር ንብረቷ ወይና ደጋና አመታዊ የዝናብ መጠኗ ደግሞ 1172 ሚሊ ሊትር በመሆኑ ለኢንቨስትመንት ምቹ ሁኔታን ፈጥሯል። ጎንደር ከተማ ከአዲስ አበባ በ748 ኪሎ ሜትር ከባህር ዳር ከተማ በ180 ኪሎ ሜትር ከአጎራባች ሀገር ሱዳን በ180 ኪሎ ሜትር እንዲሁም ከአስመራ በ540 ኪሎ ሜትር ርቀት ላይ ትገኛለች። ከተማዋ ከአጎራባች ሀገር ሱዳንና ከአስመራ በቅርብ ርቀት የምትገኝ በመሆኗም የኢንዱስትሪ ጥሬ እቃዎችን ለማስገባት የግብርና ኢንዱስትሪ ምርቶችን ወደ ውጭ ለመላክ ምቹ ሁኔታም ፈጥሯል። ከተማዋ በአሁኑ ወቅት በስድስት ክፍለ ከተሞች አስራ አንድ የገጠር ቀበሌ አስተዳደሮች ያሏት ሲሆን ከአንድ ሚሊዮን የሚጠጋ ሕዝብ እንዳላትም ይገምታል። አጠቃላይ ጎንደርን ወስደን ካየን የመጀመሪያው ትልቁ ሪሶርሳችን ብለን የምንወስደው ማህበረሰቡ ባህሉን አክብሮ ታሪኩን አክብሮ የሚኖር ኢንዱስትሪዎችን የሚንከባከብ ማህበረሰብ አለን። ይሄ በራሱ የኢንቨስትመንት አንዱ ትልቁ ፖቴንሻላችን ነው እና ይህን በደንብ ጠብቆ መሄድ ባለሀብቶችም ይህን የማህበረሰቡን ባህሪ መነሻ አድርገው ደግሞ ወደ ኢንቨስትመንት እንዲመጡ የሚስብ ዋነኛው መንገድ ነው። በከተማዋ 16 ባለኮከብ ሆቴሎች አሉ ሲሆን 45 ደረጃቸውን ጠብቀው በመገንባት ላይ ይገኛሉ። ከተማዋ በአሁኑ ወቅት የተለያዩ የመሰረተ ልማት የተሟላለ ሲሆን የአጼ ቴዎድሮስ የአየር መንገድ በአራቱ ማቅጣጫ ከተማዋን ካጉራባች ወረዳዎችና ዞኖች የሚያገናኝ የአስፓልት መንገድን ባለቤት ናት። የጉንድ ከተማ ተስማሚ የአየር ንብረት ታታሪና የተማሪ ሰው ኃይል እንግዳ ተቀባይና ተግባቢ ስራ ወዳድ ህዝብ ያላት ከተማ በመሆኗ ለኢንቨስትመንት ተመራጭ ከተማ ያደርጋታል። ለኢንቨስትመንት አስፈላጊው ነገር የሰለጠነ የሰው ኃይልና በጉልበት ደረጃ የሚሰራ የሰው ኃይል አለው የሚለውን ነገር ማየትና መመልከት እጅግ በጣም አስፈላጊ ነው። ጎንደር ላይ የሰለጠነ የሰው ኃይል ሊያፈሩ የሚችሉ ጎንደር ዩኒቨርሲቲ፣ መምህራን ኮሌጅ፣ ፖሊቴክኒክ ኮሌጅ በተለይ አሁን አሁን በጣም በስፋት እየተሰራበት ያለው ክህሎትና ሙያ ይዘው እንዲወጡ ለማድረግ የግል ኮሌጆች አጠቃላይ በስፋት ያሉበት ከተማ እንደመሆኑ መጠን አንድ ኢንቨስተር ኢንቨስት ለማድረግ ሲመጣ የሰለጠነ የሰው ኃይል ችግር አይገጥመውም። በጉልበት ደረጃ ወስደንም ካየን በአሁኑ ሰዓት ከተማው ከ ከአንድ ሚሊዮን ሕዝብ በላይ ያለ 30 ፐርሰንቱ ወጣት ነው። ከ300 ሺህ በላይ ወጣት ያለበት እና በጉልበት ደረጃም ለመስራት ለማገልገል የሰው ኃይል አቅርቦት ችግር የሌለበት በመሆኑ አንዱ ለኢንቨስትመንት ምቹና ሳቢ ነው ብለን የምንወስደው ሪሶርስ ይሄ ነው። ለአግሮ ፕሮሰሲንግ ኢንዱስትሪ ግብአት የሚሉ ጥሬ ዕቃዎች ቅመማ ቅመም፣ የሰብል ምርቶች፣ አትክልትና ፍራፍሬ እንዲሁም የቅባት እህሎችና ጥጥ በአካባቢው በስፋት የሚመረትበት ሲሆን የቁም እንስሳትን በስፋት የሚረባበት አካባቢው ነው። በግብርናው ዘርፍ የሰብል ልማትና በእንስሳት ሀብት ልማት በስፋት የሚከናወንበት አካባቢ በመሆኑ ባለሀብቶች በመረጡት የኢንቨስትመንት ዘርፎች ለማሰማራት ምቹ እድልን ፈጥሯል። አጠቃላይ በከተማችንና በአካባቢው ምን ሪሶርስ አለን ብለን ካየን የመጀመሪያው የቅባት እህልን የቅባት እህል የጥራጥሬ አጠቃላይ በአካባቢው የሚመረቱ ምርቶች እጅግ በጣም ከፍተኛ ምርት ያለበት ለኤክስፖርት የተመቸ ሁኔታ የተፈጠረበት ለተኪ ምርት ለሀገር ውስጥ ኢንዱስትሪዎች ግብዓት የሚሆኑ እንደ ሰሊጥ፣ አኩሪ አተርና ማሾ የመሳሰሉ የጥራጥሬና የቅባት እህሎች በዙሪያው በከፍተኛ ሁኔታ የሚመረትበት ነው። ይህን ፕሮሰስ አድርጎ ኤክስፖርት ማድረግ ለሀገር ውስጥ ገበያ ለማቅረብ የተመቸ አካባቢ ነው። ቅመማ ቅመም፣ በርካታ አይነት ቅመማ ቅመም በዙሪያው የሚመረቱበት ነው። እነዚህን ቅመማ ቅመሞች ፕሮሰስ አድርጎ ኤክስፖርት ማድረግ ይቻላል። ለሀገር ውስጥ ገበያም እንዲውል ማድረግ የሚቻልበት ምቹ ሁኔታ አለ። ከዚህ ባለፈ ጥጥ የጥጥ ምርት በከፍተኛ ሁኔታ የሚመረትበት አካባቢ ከመሆኑ ጋር ተያይዞ የጥጥ ምርቶቻችን ፕሮሰስ አድርጎ መዳመጥ፣ የክርና መልማሎ ጨርቅ መስራት፣ ልብስ መስራት ወይም በጋርመንት መሰማራት ለሀገር ውስጥ ገበያም ለውጭ ገበያም ፕሮሰስ በማድረግ ደረጃ ምቹ ሁኔታ ያለበት አካባቢ ነው ያለው። ከቆዳና ከቆዳ ውጤቶች ጋር በተያያዘም ከዚህ ጋር ተያይዞ ከፍተኛ የሆነ የቀንድ ከብት ያለበት አካባቢ ነው። እንግዲህ ከስጋ ማቀነባበር ጀምሮ የቆዳና የቆዳ ውጤቶችን ለማቅረብ የተመቸ ሪሶርስ ያለበት አካባቢ ነው። ማኒፋክቸሪንግ ላይ በዚህ መንገድ የተመቸ ሁኔታ አለ ብሎ መውሰድ ይቻላል። አገልግሎት ዘርፉን ወስደን ካየን ከፍተኛ የሆነ የቱሪዝም ፍሰት ያለበት አካባቢ ነው። ከሰሜን ተራራ፣ አልጣሽ ፓርክ፣ ጎርጎራ፣ ጎንደር አብያተ መንግሥትና በዙሪያው ያሉ ቅርሶቻችን ከሀገር ውስጥ እስከ ውጭ ጉብኝት የሚያደርጉበትና እና ከፍተኛ እንቅስቃሴ የሀገር ውስጡም የውጭም እንቅስቃሴ የሚያደርግበት የሚጎበኝበት ምቹ ሁኔታ ነው። ስለዚህ ይሄ ለአገልግሎት ዘርፉ ለሰርቪስ ሴክተሩ እጅግ በጣም የተመቸ ኢንቫይሮንመንት አለው እና በሆቴልና በሎጅ ኢንቨስትመንት መሰማራት እጅግ በጣም ወሳኝና አስፈላጊ ነው ብሎ መውሰድ ይቻላል እና ይሄ አንዱ ትልቁ የጎንደርና አካባቢው ፖቴንሻል ነው ብሎ መውሰድ ይቻላል። ሌላው ከከተማ ግብርና ጋር ተያይዞ ምን ፖቴንሻል አላችሁ? ቅድም የቅባት እህል የጥራጥሬ ያነሳናቸው ምርቶች እንደተጠበቁ ሆነው ከከተማ ግብርና አኳያ አሁን አሁን ስራዎችን በአግባቡ ለመስራት ጥረት እያደረግን ነው። የጎንደርና አካባቢ ኢንቫይሮንመንት አቮካዶና ቡና የተመቸ ኢንቫይሮንመንት አለው። ገና ጅምር እንቅስቃሴ ነው ያለው። እሱን ነገር በስፋት መጠቀም ይጠበቅብናል። ሌላው ከከተማ ግብርና ጋር ተያይዞ ከወተት ሀብት ልማት ጋር ከንብ ማነብ ጋር የተያዙ ከዶሮ እርባታ ጋር የተያያዙ በአሁኑ ሰዓት ከእንቁላል ጋር እንኳን በተያዘ ከማር ጋር ኤክስፖርት ማድረግ የቻሉ ባለሀብቶቻችን እየተፈጠሩ ያሉበት ሁኔታ ስላለ እነዚህ በራሳቸው እጅግ በጣም ለከተማችን የተመቹ ኢንቫይሮንመንቶች በአገልግሎት ኢንቨስትመንት ዘርፍ መዋለ ንዋያቸውን ኢንቨስት ለሚያደርጉ ባለሀብቶች ምቹ ሁኔታ በመፍጠር በተለይም የቱሪዝም ኢንቨስትመንት ዘርፍ ለማሳደግ በትኩረት እየተሰራ ነው። አገልግሎት ዘርፉን ወስደን ካየን ከፍተኛ የሆነ የቱሪዝም ፍሰት ያለበት አካባቢ ነው። ከሰሜን ተራራ፣ አልጣሽ ፓርክ፣ ጎርጎራ፣ ጎንደር አብያተ መንግስትና በዙሪያው ያሉ ቅርሶቻችን ከሀገር ውስጥ እስከ ውጪ ጉብኝት የሚያደርጉበት እና ከፍተኛ እንቅስቃሴ የሀገር ውስጡም የውጭም እንቅስቃሴ የሚያደርግበት የሚጎበኝበት ምቹ ሁኔታ ነው። ስለዚህ ይሄ ለአገልግሎት ዘርፉ ለሰርቪስ ሴክተሩ እጅግ በጣም የተመቸ ኢንቫይሮንመንት አለው እና በሆቴልና በሎጅ ኢንቨስትመንት መሰማራት እጅግ በጣም ወሳኝና አስፈላጊ ነው ብሎ መውሰድ ይቻላል እና ይሄ አንዱ ትልቁ የጎንደርና አካባቢው ፖቴንሻል ነው ብሎ መውሰድ ይቻላል። ከሜዲካል ቱሪዝም ጋር ተያይዞ እስካሁን ብዙ ያልሰራንበት ግን ደግሞ ሜዲካል ቱሪዝም ላይ ጎንደር ትልቅ ሪሶርስ ያለው አካባቢ ነው። በጣም አንጋፋ የሰለጠነ ሙያተኛ ያለበት ትልቅ ሆስፒታል አለን። ከዚህ ተነስቶ ጎንደርን የሜዲካል ቱሪዝም ሀብ ማድረግ ይቻላል። ጎንደርና አካባቢው ላይ ትልልቅ በጤናው ዘርፍ ኢንቨስት ቢደረግ ወደ ውጭ የሚሄዱ ሕክምናዎችን በሙሉ አስቀርቶ ከዚህ መስራት የሚቻልበት በጣም የተመቸ ኤንቫይሮንመንት ያለበት የሰለጠነ የሰው ኃይል ያለበት አካባቢ ነው። በሪሶርስ ደረጃ ወስደን ካየ ነውም እዚ አካባቢ ዲያስፖራው አንድ ሪሶርስ ነው፣ ለዚህ አካባቢ በርካታ የጎንደርና አካባቢ ተወላጆች ውጭ ሀገር የሚኖረው አሉ። ባለፉት ጊዜያት ኢንቨስት ማድረግ ጀምረዋል። ቤተሰቦቻቸውን በማገዝ በመደገፍ ሁሉ የሚሰሩት እንዳለ ሆኖ ኢንቨስት ማድረግ የጀመረዋሉ። በሆቴሉ ዘርፍ፣ በማኒፋክቸሪንጉ ዘርፍ እነዚህን ሁሉ ደማምረን ወስደን ካየን ከፍተኛ የሆነ ሪሶርስ ያለ እሱን ለመጠቀም ጠንክረን እየሰራን ያለንበት ሁኔታ ነው ያለው። የመሰረተ ልማቶች የተሟሉላቸው አምስት ኢንዱስትሪ መንደሮች አሉ ሲሆን በተለያዩ የኢንቨስትመንት ዘርፎች ባለሀብቶች በመሰማራት ላይ ይገኛሉ። ከተማዋ በማኑፋክቸሪንግ፣ በሆቴል ቱሪዝም፣ በኮንስትራክሽን፣ በአግሮ ፕሮሰሲንግ፣ በጨርቃጨርቅና አልባሳት በብረታ ብረት ዘርፍ ለሚሰማሩ ባለሀብቶች ምቹ ሁኔታ ፈጥራለች። ፌዴራል ኢኒሺየቲቭ የሆነው የኮሪደር ልማት በከፍተኛ ሁኔታ እየተሰራ ነው። ከተማችን ላይ ኮሪደር ልማት በዋናነት መንገዶች ላይ አተኩሮ ሲሰራ ከዛ በኋላ በመልሶ ማልማት አካባቢን በማልባት በአገልግሎት ዘርፉ በአፓርትመንት በሞል ከተማውን ደረጃውን ለማስጠበቅ ለነዋሪዎቹ የተመቸች ከተማ ለማድረግ እየተጀመረ ያለው ነገር ኢንቨስትመንቱን በከፍተኛ ሁኔታ የሚጠቅምበት ሁኔታ ነው ያለው። ኢቭን አሁን አሁን የከተማ አስተዳደራችን አጠቃላይ አመራሩ ኢንቨስትመንት የሚያይበት መነጽር ከፍ እያለ እየጎላ የመጣበት ሁኔታ አለ። ኢንቨስትመንቱን ተረድተን በአግባቡ ለመምራት ጥረት እያደረግን ነው። ትልልቅ ባለሀብቶችን ወደ ጎንደር እያመጣን ነው። ለምሳሌ ኃይሌ ገብረሥላሴን ወስደን ማየት እንችላለን። የሆቴል ፕሮጀክት በፍጥነት አስተናግደን ስራ የጀመረበት ሁኔታ ነው ያለው። ይሄ በራሱ ለጎንደር የኢንቨስትመንት እንቅስቃሴ አመራሩ ደፍሮ የመወሰን አቅሙ እያደገ መምጣቱን የሚያሳይ ነው እና በቀጣይም ሌሎች ትልልቅ የኢንቨስትመንት እንቅስቃሴዎችን በማድረግ እነዚህን የኢንቨስትመንት ፍሰቱን የማሳደግ ጉዳይ ትኩረት ሰጠን የምንሰራበት ነው የሚሆነው። በምግብና ምግብ ነክ ማቀነባበሪያ ኢንዱስትሪዎች፣ በንግድና በትራንስፖርት እንደዚሁም በሌሎች አገልግሎት ዘርፎች ለመሰማራት ፍላጎት ላላቸው ኢንቨስተሮች የከተማ አስተዳደሩ ሁለንተናዊ ድጋፍ እያደረገ ይገኛል። አሁን ባለው ሁኔታ የኢንዱስትሪና ኢንቨስትመንት አጠቃላይ የሚገጥሟቸውን ተግዳሮቶች በጋራ በተቀናጀ መንገድ ለመፍታት ርብርብ እያደረግን ነው። የስትሪንግ ኮሚቴ በከተማችን አለ። የመሰረተ ልማት አቅራቢ ተቋማት፣ የፋይናንስ አቅራቢ ተቋማት፣ የመሬት አቅራቢ ተቋማት በጋራ ሆነን እየገመገምን በመምራታችን የኢንዱስትሪዎቻችን የፕሮጀክቶቻችን የመብራት የውሃ፣ በተለይ ደግሞ መብራት ከዚህ በፊት ሲያስቸግረን የነበረው መብራት ከወረዳ ጋር የተያያዘ በመሆኑ ከአንዱ ቦታ ሲቆረጥ የመቆራረጡ ነገር እጅግ በጣም አስቸጋሪ ነው። ምርት እያመረቱ የሚቆምበት ሁኔታ ነው ያለው አሁን ከራሱ ከሳብ ስቴሽኑ ተነስቶ የኢንዱስትሪ መንደሮቻችን የመብራት ችግር የተፈታበት ሁኔታ ነው ያለው። ሌሎች የመሰረተ ልማት ችግሮችንም ለመፍታት ጥረት እያደረግ ነው። ከብድር አቅርቦት ጋር ተያይዞ የግልም የመንግስት ባንኮችም እየሰሩ ነው። በተለይ አሁን አሁን ደግሞ የንግድ ባንክ ለባለሀብቶቻችን እያቀረበ ያለበት ሁኔታ እጅግ በጣም የሚበረታታ ነው እና ችግሮቻቸውን በዚህ መንገድ ለመፍታት ጥረት እያደረግን ነው። ስለዚህ መጨረሻ ላይ ማስተላልፎ መልእክት ምንድን ነው አጠቃላይ ጎንደርና አካባቢው በአገልግሎት ዘርፉ በከተማ ግብርና እንዲሁም ደግሞ በማኑፋክቸሪንግ በቂ የሆነ የሰለጠነ የሰው ኃይል ያለበት አካባቢ ከትራንስፖርት ጋር ተይዞ የአየር ትራንስፖርት ያለበት ከሱዳን ወደብ ጋር የሚገናኝ የትራንስፖርቴሽን ሲስተሙ ተመቸ ማህበረሰቡ ኢንቨስተሮችን የሚንከባከብ ኢንዱስትሪዎችን የሚከላከል ማህበረሰብ ከመሆኑ ጋር ተያይዞ ይህን ሪሶርስ መጠው እንዲጠቀሙ ኢንቨስት እንዲያደርጉና ራሳቸውንም ቀይረው ጎንደርና አካባቢ ማህበረሰብን ለመቀየር የተመቸ ሁኔታ ከመቸውም ጊዜ በላይ የተመቸ ሁኔታ ስላለ ኖ ጎንደር ላይ ኢንቨስት አድርጉ ማለት ነው የምንፈልገው። አራቸው ኢንዱስትሪ ፕሮጀክቶችን መሬት መስጠት ኢንዱስትሪዎቹ የሊዝ ፋይናንስና የስራ ማስኬጃ ብድር ተጠቃሚ ለማድረግም ሰፊ ጥረት ተደርጓል። የከተማ አስተዳደሩም ባለፉት አመታት ወደ ስራ የገቡ በርካታ ባለሀብቶች በዘርፉ ተሰማርተው ለበርካታ ወጣቶች ስራ እድል በመፍጠርና የከተማዋን ኢኮኖሚ በማሳደግ እንዲሁም የስራ ባህልና ቴክኖሎጂን በማሸጋገር ከፍተኛ አስተዋጽኦ በማበርከት ላይ ከሚገኙ ፋብሪካዎች ለማሳያነት ከሚቀርቡት መካከል አንደኛ፣ አባይ ገርመንት ወደ ውጭ ሀገር የሚላኩና በሀገር ውስጥ አገልግሎት የሚሰጡ አለባሳትን በማምረት ላይ የተሰማራ ፋብሪካ ነው። ፋብሪካው 450 ሚሊዮን ብር ካፒታል የተቋቋመና ከሰባ መቶ በላይ ለሚሆኑ ዜጎች የስራ ዕድል የፈጠረና በሙሉ አቅሙ ወደ ስራ ሲገባ ለ3000 ዜጎች የስራ ዕድል መፍጠር ይችላል። ሁለተኛ ቢኬቲኤም ሀላፊነት የተወሰነ ድርጅት ሲሆን በኮንክሪት ፖል ማምረት ላይ የተሰማረ ፋብሪካ ሲሆን የመነሻ ካፒታሉም 170 ሚሊየን ብር ነው። ፋብሪካው ለ80 ሰዎች የስራ ዕድል መፍጠር የቻለ ነው። ሶስተኛ ፕሮፕላስት የፕላስቲክና የግንባታ ስራዎች የቁሳቁስ ማምረቻ ፋብሪካ ይገኝበታል። ፋብሪካው በ60 ሚሊየን ብር ስራ የጀመረ ሲሆን ለ አምሳ አምስት ሰዎች የስራ እድል መፍጠር የቻለ ነው። ኤሊ ላቦራቶሪ ቲቲኪ ኃላፊነቱ የተወሰነ የግል ማህበርም ሌላው የከተማዋ ድምቀት የሆነ ፋብሪካ ነው። ይህ ፋብሪካ በ1.8 ቢሊዮን ብር ካፒታል ስራ የጀመረ ሲሆን በምግብ ዘይትና ሳሙና በማምረት ላይ የተሰማራ ሲሆን ፋብሪካውም ከሁለት መቶ በላይ ለሚሆኑ ወጣቶች የስራ እድል መፍጠር የቻለ ነው። አምስተኛ አደራጀው ገብረ ሚካኤል የምግብ ዘይት ማምረቻ ፋብሪካ ሲሆን ይህ ፋብሪካ ደግሞ በ አራት መቶ ሚሊዮን ብር ካፒታል ስራ የጀመረ ሲሆን ለ63 ሰዎች የስራ እድል መፍጠር የቻለ ነው። ድርጅቱ በሙሉ አቅሞ ወደ ስራ ሲገባ ለአንድ መቶ ሃምሳ ዜጎች የስራ እድል መፍጠር ይችላል። በከተማዋ በተለያዩ ኢንቨስትመንት አማራጮች ለሚሰማሩ ባለሀብቶች በኢንዱስትሪ መንደሮች አምስት መቶ ሄክታር መሬት ተዘጋጅተዋል። የከተማ አስተዳደሩ ሁሉን አቀፍ ድጋፍ ለማድረግ ተሰናድቷል። ኑ ጎንደርን በጋራ እናልማ። የጎንደር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ከከተማ አስተዳደሩ የመንግስት ኮሚኒኬሽን ጉዳዮች መምሪያ ጋር በመተባበር የተዘጋጀ